ሰላም ጤና ይስጥልኝ፣ ቻናል ቤተሰቦች የዕለቱን ሰበር መረጃ የማስደምጣችሁ ይሆናል። እስራኤል የጋዛን ጀልባዎች በመጥለፍ ግሬታ ቱንበርግን ጨምሮ አክቲቪስቶችን አሰረች። በዝርዝር የማስደምጣችሁ ይሆናል። እስከ መጨረሻ አብራችን ቆዩ። የስዊድን አየር ንብረት ተሟጋች የሆነው ግሬታ ቱንበርግን ጨምሮ በመቶዎች የሚቆጠሩ የመብት ተሟጋቾች በእስራኤል ወታደሮች ተይዘው ወደ ጋዛ ሄድ የነበረውን እርዳታ የጫኑ ትንንሽ ጀልባዎችን በቁጥጥር ስር አውለዋል። የእስራኤል የውጭ ጉዳይ ሚኒስቴር ከተባበሩት የሰላም አካላት የመነጩ የባህር ሙያተኞች ምግብ መድኃኒትና ሌሎች የጥበቃ እቃዎችን ወደ እስራኤል ወደብ እያዘዋወሩ ነው ብሏል። የመጀመሪያዎቹ ጀልቦች ከጋዛ የባህር ዳርቻ ሰባ ኖቲካል ማይል ይህም ማለት በባህር ስሌት መሰረት 1.8 ኪሎ ሜትር ርቀት ላይ መቆማቸው ተገልጿል። እስራኤል ይህንን አካባቢ በፖሊስ ስታስስ የቆየች ቢሆንም ነገር ግን እዚህ ቦታ ላይ ምንም አይነት ስልጣን የላትም በማለት ተገልጿል። እስራኤል በበኩሏ የባህር ኃይሉ ጀልባዎች ተገቢ ወደሆነ የውጊያ ቀጠና እየቀረቡ እንደሆነና ሕጋዊ የባህር ኃይል እገዳን በመጣሳቸው አቅጣጫቸው እንዲቀይሩ ነግራቸው ነበር። በጀልባዎቹ ውስጥ 430 ሰዎች በቁጥጥር ስር መዋላቸውና ብዙዎች በውሃ መድፍ ጥቃት እንደተፈጸመባቸው ተገምቷል። በጀልባዎቹ ውስጥ 433 ሰዎች በቁጥጥር ስር መዋላቸውና ብዙዎች በውሃ መድፍ ጥቃት እንደተፈጸመባቸው ተገምቷል። እስራኤል ስትናገር የታሰሩት ሁሉ ደህንነታቸው እንደተጠበቀና በጥሩ ጤንነት ላይ ናቸው በማለት ገልጻለች። የኮሎምቢያው ፕሬዝዳንት ጎስታቮ ፔትሮ የቀሩትን የእስራኤል ዲፕሎማቶች ከሀገራቸው በማባረር ድርጊቱን በእስራኤል ጠቅላይ ሚኒስትር ኔታንያሁ የተፈጸመ ዓለም አቀፍ ወንጀል ነው በማለት አውግዘዋል። ፔትሮ ከ2020 ጀምሮ ኮሎምቢያ ከእስራኤል ጋር የነበራትን የነፃ ንግድ ስምምነት አቋርጠው በጀልባዎቹ ተሳፍረው የነበሩ ሁለት ኮሎምቢያውያንን እንዲለቁ ሲሉ ጠይቀዋል። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ እስራኤል በጋዛ ላይ የወሰደችው እርምጃ ሕገ ወጥ ነው በማለት የገለጹ ሲሆን እስራኤል ላለፉት አስርት ዓመታት የዓለም አቀፍ ሕግን በግልጽ ለመጣስ የዘለቀውን ቅጣት መቆም አለበት በማለት ገልጸዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሚሎኒ ይህ ሁሉ ለፍልስጤም ሕዝብ ምንም አይነት ጥቅም እንደማይኖረው ማመኔን ቀጥያለሁ በማለት ለጋዛ ለመድረስ የተደረገውን ሙከራ ተችተዋል። እስራኤል ጀልባዎቹን ቀስቃሽ ጀልባዎች በማለት የገለጸች ሲሆን መርከቦቹ በጋዛ አዋሳይ ላይ ወደሚገኘው የባህር ኃይል መከላከያ ከመግባታቸው በፊት መርከቦቹን ማስቆም ተገቢ ነው ስትል ተናግራለች። አንድ ጀልባ በሩቅ እንደቀረችና ወደ ባህር እገዳው ከተቃረበች እንደምትጠለፍ አያይዘው ተናግሯል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ እስራኤል በጋዛ ላይ ያላትን እገዳ በአስቸኳይ እንድታነሳና የሕይወት አድን ቁሳቁስ በሚቻለው መንገድ ሁሉ እንዲገባ እንድትፈቅድ ጥሪ አቅርበዋል። ያለምንም እንቅፋት ገለልተኛ የሰብአዊ እርዳታ ቅሮችን ለማመቻቸት መስማማት አለባትም ብለዋል። የተቀናጀ የምግብ ዋስትና ምደባ አይፒሲ በተባበሩት መንግስታት የሚደገፈው ገለልተኛ የባለሙያ አካል ባለፈው ወር በጋዛ ረሃብ እንዳለ ያረጋገጠ ሲሆን የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ኃላፊ ይህ የእስራኤል እርዳታ ወደ ግዛቷ የመግባቱ ጉዳይ ስልታዊ ገዳ ውጤት እንደሆነ ገልጿል። ኔታንያሁ በበኩላቸው በአይፒሲ የቀረበውን ማስረጃ ውድቅ በማድረግ ይህንን ቀጥተኛ ውሸት ሲሉ ጠርተውታል። የዕለቱ ሰበር መረጃዎች ይህንን ይመስል ነበር። እንደነዚህ አይነት ሰበር መረጃዎችን ማግኘት የምትፈልጉ ከሆነ ቻናልኝ ሰብስክራይብ ማድረግ አትርሱ። ስለ ተከታተላችሁኝ አመሰግናለሁ።